ነበር ዜና ሩታዬ፣ ከዚህ በኋላ አላለቅስም። የኔ እምባ ውድ ነው፣ ክብሬም ደግሞ ውድ ነው። ክብሬን ዝቅ አድርጌ እምባዬን አልቅሼ እንድትነግዱብኝ አልፈልግም። እኔ ቆፍጠን ብያለው፣ ጀግና ሆኛለሁ። ከዚህ በኋላ ማልቀስ አልፈልግም። እስከ ዛሬ ድረስ ነግዳችሁብኛል፣ በልታችኋል፣ ይበቃችኋል ብላ በራሷ ጊዜ እራሷን ስታገል፣ አቶ አቤላ እንግዲህ ትላንትና አልኮን ተጨማልቆ ወደዚች ሚዲያ ብቅ አለልን። አሰላሙ አለይኩም ወራህመቱላ በረከቱ ከነበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁ በት ሰላምና ጤና ደስታ እመኝላችኋለሁ። እናንተ ምድር አሽቃባጭ አህመድ ሙላ፣ ላይክና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተልኝ። ጸብ ውስጥ እንዳንገባ ላይክ አድርጉን። ሌላው ትላንትና አቶ አቤላ እንግዲህ ተደብድብ ያለው ብሎ አልኮን አጨማልቆ መጥተዋል። ውሸት ይሰለቻል። እኛ ውሸት በጆሮችን ገብቶ ገብቶ ጆሮችን ሊፈነዳ ትንሽ ቀርቶት ነበረ። ውሸቱ በአፍንጫችን መውጣት ጀምረዋል። ስለዚህ እባካችሁ ለተመልካች ክብር ይኖራችሁ። ሌላኛው ደግሞ ተመልካች በገዛ እጃችሁ እያጣችሁ መሆኑን በዚህ አጋጣሚ ልንገራችሁ። እኔ መደበቅም መደባበቅም አልፈልግም። በውስጡ መስበር ሪከርድ አድርጌላችኋለሁ ወላይ ፍሬም ወላ አቤላ ወላ አብረሽ እንደዚህ ቀልድ ነገር የለም። በገዛጃችሁ ተመልካች እያጣችሁ ስለሆነ ተሰብስባችሁ ወደ ራሳችሁ ተመለሱ። እዚህ ውስጥ አብረሽ ላይኖርበት ይችላል፣ አላቅም። ምክንያቱም ተደውሎለትም ሊሆን ይችላል የመጣው ነገር፣ ግን አቤላ ተደብድበህ ሳይሆን የሩታ ወንድሞች ደበደቡኝ ብለህ ተመልካች ዘንድ ልጅቷ እንድትጠላ ተመልካች ዘንድ ተመልካች ዘንድ ወንድሞቿ እንዲጠሉ ያደረከው ጥረት ነው። እኛ ደግሞ አንሰማም፣ ምክንያቱም ውሸትና እውነት ለይተን የምናቅ ህዝቦች ነን። አሉ አንዳንዶቻቸው ደናቁርቶች አሉ፣ እውነት ውሸት የሚመስላቸው፣ ውሸት ደግሞ እውነት የሚመስላቸው። ስለዚህ ስለነሱ አይመለከተንም። ከመቶ ፐርሰንት አምስት ፐርሰንት ቢሆኑ ነው። ከመቶ አምስት ፐርሰንት ውሸትን እውነት የሚመስላቸው፣ እውነት ደግሞ ውሸት። በነገራችን ላይ በውሸት ስለተመረዝን የትኛውም ትውልድ ዛሬ ላይ የፈለገ ነገር ቢቀርብ አምነን አንቀበልም። ሌላ አቤላ ማለት ነው። ምነው እንደዚያ አልኮኖጭም ልቅልቅልቅ አድርጋ መጣ። ምነው ሌላ እየተመመ ሊኖር እኮ ይችላል። ሌላ ቁስለኛ አልኮን እያጣኮ ሊኖር ይችላል። ምን ነበረበት ብትቀቡት የዛ ሰው። ሌላ ደግሞ ሆስፒታል ላይ እንደዚህ አልኮኑ ጭም ልቅ ልቅ ተደርጎ በዚህ እንደ ውሃ እንደ ጭቃ ተመርጋ ትመጣለ። ቢያንስ እንዳያስነቃ ብህ ቀስ አድርገ ቀብተ ጨርቁ እንዳይነካዋ ታደርግም። ወይም ደግሞ ጨርቁ ትንሽዬ ነጥብ ናት ብትነካት የነበረው አንተ ግን ጭም ልቅ እጅህን እግርህን እናንተ እኛ እኮ ድናቁርት እኮ አይደለንም። በደንብ እናውቃለን። በገዛ እጃችሁ ተመልካች እያጣችሁ ነው። የምሬ ነው ብለ ውሸት ሰልችቶናል። አልኩ ሁሉም ውሸት ሰልችቶናል። ዩቱበር የተባለ በሙሉ በእናንተ የሚፈጠፍተው ዛሬ ላይ አቆመዋል እኮ እናንተ፣ አቆመዋል። ወደ ራሳችሁ ተመለሱ እንዴ! ጭራሽ ብለው ብለው በሩት ሰሞኑ እንት አብረሽ እንደዚያ ነው ያለው ሰሞኑ በሩታ የመጣ ምናልባት አለ። ቢኒ ደግሞ በሰሞኑ ጸብ የመጣ ሊሆን ይችላል አለ። እሺ ምን ነው አላለቅስም አለቻቸው እንዴ አላለቅስም እኔ ካሁን በኋላ እኔ ቆፍጠን ብያለሁ። እምባዬን አሳልፌ አልሰጥም፣ አልቅሼ በእኔም በአትነግዱም ዶላር አታገኙ ማለቻቸው። በግልጽ ነገረቻቸው እንዴ። ለነገሩ እኮ ከነገረቻችሁ እኮ ቆይተዋል። እናንተ አይገባችሁም እንጂ ተራ በተራ እያሄዳችሁ ሩታዬ ከአብርሃም ጋር ታረቂ፣ እንደ ቀና ሰው ማለት ነው ምን ነበረበት? እኛ ልንሸቅልብሽ ነው ብላች አትናገረዋትም። ለነገሩ ሸቀላችሁባታል እኮ አልተሸቀለባትም አይባልም። ለማንኛውም ውሸት በዚህ ልክ ይደብራል ያስጠላልምም። እኛ ውሸት ሰልችት ሆናል። ወደ ራሳችሁ ተመለሳችሁ፣ ነጹ፣ ቪዲዮ ልቀቁልን። እናበረታታችኋለን፣ ላይክና ሼር፣ ሰብስክራይብ እናደርጋችኋለን። የምሬ ነው ብላችሁ ውሸትን አቁሙ። እንዴ ተመልካችም ደግሞ አሁን ትላንትና ራሱ በነፃነት ቪዲዮ በሰራሁትን አንቺ ውሸታም አንቺ ባለጌ ያላሉኝ ነገር የለም። እናንተ ደግሞ እንዳልዞርባችሁ ብያችኋለሁ። እኔ አንድ ካልኩ እኔ ብቻ አይደለም የምነሳባችሁ እዚህ ጋር ሌላኛውም ዩቱበር ተነስቶ ከነ የተወለደ በዝሙት የተወለደ ልጅ ሳይቀር ለጥፈን እንድንወጣባችሁ ነው ማደርጋችሁ። የምሬ ነው ምላችሁ እንዴ! ውሸተኛ ሰልችቶናል። በጆሮችን ገብቶ ጆሮችን ይው ሊፈነዳ ነው። ጆሮችን አሳከከን፣ አሳከከን፣ አሳከከን በአፍንጫችን ወጣ። እሺ፣ ምን እናደርጋችሁ? እንደ ነችና እና ታዲያ፣ አሁን የትናንትና አቤላ ላይ የሰራው ቪዲዮ ቤተሰብ ወደየት ነው የሚያመራው ወደ የት ነው የሚያመራው? ወደ ሩታ ቤተሰብ ነው? ወደ ሩታ ነው የሚያመራው፣ ወይስ ወደ ዱርዬዎቹ? ዱርዬዎች ናቸው የደበደቡት ተብሎ ነው የሚያመራው? ወዴት ነው የሚያመራው? እናንተ መገመት ያቅታችኋል? መገመት አያቅታችሁም። የትኛው ሕፃን ራሱ ይገምታል። የእሷ ቤተሰብ ናቸው የደበደቡት። ሩታ የባሏን ቤተሰብ በወንድሞቹ አስደበደበች ለማለት እኮ ነው ያንን ቪዲዮ የተሰራው። አዎ እውነቴ ነው የምላችሁ። ስለዚህ ስርዓታችሁን ይዛችሁ ንጹሕ ቪዲዮ ልቀቁልን። ይበቃችኋል። እንዲህ ተመልካች በሙሉ ነቅተዋል። ያልነቃ የለም። ሁሉም ነቅተዋል በመቶ ፐርሰንቱ። አምስት ፐርሰንት ቢሆን ነው ያልነቃ። ማሀየሞች አሉ፣ ደደቦች ማለት ነው። እኛን ራሱ የሚሞሉ ጭን። በነገራችን ላይ የግሬስ ፋሚሊ አይደሉም። ዝም ብለው እየመጡ የሚሳደቡ ዝርክርኮች። እናንተ አትሄዱም እንደዛ። ልጅቷ እየተሰቃየችባት ነው። በእንጀራ እናት እየተሰቃየች ነው። ስለዚህ ልጇን እርዱላት። ምን ችግር አለው? ምን ችግር አለው እንዴ? እንዳትሰደብ በደንብ ትጠነቀቁላት አላችሁ። ነገር ግን እዚህ እየመጣች ኛኝ ትላላችሁ። እኔ ብቻ አይደለም የምነሳ አልኳችሁ ኮ ሌላኛውም ዩቱበር እንዲነሳበት አድርገዋለሁ። ይሄ ነገር የእናቷ ፎቶ የልጅዋ ፎቶ ይሄ በዝሙት የተወለዱ ልጆች በጠቅላላ ዩቱበር የተባለው ያ ወልዶ የደበቀው ዩቱበር በጠቅላላ አምጥቼ ልለጥፍባችሁ ይችላለሁ። እኔ ብቻ ሳልሆን በዙሪያ ያሉ ዩቱበሮች በሙሉ እንዲሰራበት ነው ማደርጋቸው። አርፋችሁ ቁጭ አንገታችሁ እንድትደፉ አትሆኑ። ሌላኛው ነፃነት በሰራችሁ ቪዲዮ እንግዲህ ትላንትና እኔ ቪዲዮ ሰርቼባት ነበረ፣ አላግጬባት አለው ማለት ነው። ከዛ እንዲቷ መጣችና፣ አንቺ ውሸታም፣ ምንድን ነው አንቺ ሁሌ የምትሰሪው ቪዲዮ ውሸት ነው። ምነው እዛ ውሸት ጠጥተሽ ጠጥተሽ ጭንቅላትሽ በቃ ድንጋይ ራስ ሆነ እንዴ? ድፍን ሆነ ተደፈንሽ እንዴ? ወይስ ቪዲዮ ሳታዳምጪ ነው የምትኮምችው? እኔ ምለው እርሳት ያዳምጡ ነው እንደምትኮምጡት እያዳመጥ እሺ እስከ መጨረሻ እያዳመጣችሁ ልጅቷ አልተናገረችም። አሁን ምን ወልጫት አለን? እቺ ቫይረስ የያዛት ወስፍ የሆነች ሴትዮ ማለት ነው እንሰርበት አለን። ወለደች አይደለ? በዝሙት የወለደችው ልጅ ራሳ አድግ አርፋ። ሌላ ምንም ያልናት ነገር የለም። ገባችሁ አይደለ? ስለዚህ ምንም አይ ውሸት የለም። ሄደች የነፃነት ቪዲዮ ይ ጅል ምንድመስለልጅ ቺ መሀየም መጀመሪያ ራሳ ጽንት ታደርጉ ይሆን አለ አይደለ እኔ እኔ አልሳደበም እላለሁ፣ እየተሳደብኩ ነው ያለሁት። ስለዚህ እንድሳደበ ታደርጉኝ። ለማንኛውም እኔ በእናንተ አልመጣሁም። በተሳዳቢዎቹ እኔ ተሳዳቢዎቹ እኮ ቤቴ ተሳደባችሁና ቦልካችኋለሁ። እና የነጻነት ደደቦች፣ አህዮች ደግሞ አልቦልካችሁም። እናንተ እናንተማ አልቦልካችሁም። ኖ ኮምጡ። ቤቴ ተሳደቡ ተሳደቦ የነ ግመል እግር ደጋፊዎች ተሳደቡ እቤቴ እሞልጫችኋለሁ ማለት ነው። እኔ ደግሞ እኔ ወኔን ያደርገኝ አትድረሱብን አንደርስባችሁም ብለናል። እናንተ ደግሞ እንደርሳለን ስትሉ የተወለደው ከየት እንደተወለደ ከየት እንደመጣ የት ጫካ እሽኮሌሌ ብላ ወልዳ ደቅላ እንዳመጣችሁ ሳይቀር አምጥተን ልንጥፍ እናደርግባቸዋለን። አርፋችሁ ቁጭ በሉ ብለናቸዋል። ስለዚህ እኔ ብቻ አይደለም አሁን የምነሳባቸው፣ ሌላ ሚቱበር ይነሳባቸዋል። የምሬ ነው የምላቸው። እኔ ብቻ አይደለም የምሰራባቸው። እኔ ብቻ አይደለም እኔ እዚች ሚዲያ ላይ አንገትዋን አንገት ደጋፊ ሆኖ አንገት የማይደፋው የማደጋፊ እንደሆነ ታውቃላችሁ። የሩታዬ ደጋፊዎች ማለት ነው፣ አንገት አይደፉም። የፈለገ ነገር ሩታዬ አደርጋለች፣ ይሄ ጥፋት አለባት፣ እንደዚህ ተዘረክርካለች የምትባል ምንም አይነት ነገር የለባትም። ተግባባን። ፍቅርም እንደዛው ማለት ነው። ሌሎቻችሁ ግን ትታጠናላችሁ እንዴ? ትላንት ና ቀን ወቃሽ የነበሩትን እራሱ ይኸው ደቅለው ወልደው አይተናቸዋል ወይኔ ወይኔ አፈር ብሉ እናንተ አፈር ያስበላችሁ እናንተ ነገር አምጥታችሁ ነገር የምታስጀምሩኝ ተሳድባችሁ እንድሳደብ የምታደርጉኝ አይለፍላችሁ የምር አይለፍላችሁ በቃ ትደርሱ ብላ አይነርስባችሁም ሌላ ደግሞ ስለዛችኛዋ ግመልግር እውነቴ ነው የምላችሁ መልሳቸው መታችሁ ብትሰድቡኝ ባለጌ ብላችሁኛል እናንተ ባለጌ አላችሁ አይደል እንደ ባለጌ ወልዶ ያሳደጋችሁ እኔ ግን ባለጌ አይደለሁም አይ ብላችሁ መልሳችሁ የምትሰድቡኝ ከሆነ ማለት ነው ልክ አስር ሰዓት አካባቢ እኔ ብቻ ሳልሆን ሌላኛውም ሚቱበር አስራጭላችሁና እንዲነሳባችሁ ነው ማደርጋችሁ። ስለዚህ አስር ሰዓት ጠብቁኝ። ዛሬ ድጋሚ ከሰደባችሁኝ አስር ሰዓት ጠብቁኝ።